በዛሬ ቪዲዮአችን ላይ በሴት ልጅ ሴክስ የምትከለከልበትን ምክንያቶች አልያም ደግሞ ሴት ልጅ ለምንድን ነው ሴክስን በቀላሉ ለማረግ ወይም ከአንተ ጋር አንተ በፈለከው መጠን ወይም በፈለከው አይነት በነፃነት የማታደርግበትን ምክንያቶች ነው በዛሬ ቪዲዮ ላይ የማስረዳችሁ። አንድን ሴት አፍቅር አፍቀረ ወይም ወደ ስሜትን ለመግለጽ የሚወስድብህ ኢነርጂ ያለ አይደለ፣ መፍራት አለ። እንዴት ልንገራት የሚል አለ። ተቀባይነት አገኛለሁ አላገኘም የሚለው ልፋት አለ አደለ? ተመሳሳይ ፍቅረኛ ከሆነች በኋላ ኢቭን ባለቤትህ እንኳን በቀላሉ ወይም አንተ በምትፈልገው ሊሆን ይችላል። አንተ በምታየው መንገድ ሴክስን ልታየውም ልታደርገውም ወይም ለሴክስ ፍላጎት ላይኖራት ይችላል። ያንን ደግሞ በብዛት በእናንተ ምክንያት ወይም እናንተ በምታደርጉት እናንተ በምትሰጡትና እናንተ በምታመጡት ምክንያቶች እንደሆነ በፍጹም አትረዱም። በዛሬ የቪዲዮ ላይ እጅግ በጣም ሴንሴቲቭ ፓርት ቢሆንም የግድ መወራት ስላለበት የኛም ፍላጎት አልያም ደግሞ ሴት ልጅ ሴክስን እንዴት ነው የምታየው ሴክስን አንተን እንድትከለክል ነገር አግብተሃት ራሱ የሆነ ሰዓት ላይ ተመሳሳይ አይነት ፍላጎት ላይኖራት ይችላል። ተመሳሳይ የመጀመሪያው አይነት ፍቃደኝነት ላይኖራት ይችላል። ፍቅረኛህም ደግሞ ለመጀመር ከሷ ጋር ሴክስን ምን ማድረግ አለብህ አሊያም ደግሞ ፍቃደኛ እንድትሆን ምንድን ነው አንተ ማጉደል የሌለበ ወይም ከአንተ ምንድን ነው የምትጠብቀው የሚለውንም አጠቃለው የሚመልስ ርዕስ ይመስለኛል። ከኔ ከእህት ጋር የተወሰኑ ደቂቃዎችን እንደተለመደው ከቆያችሁ በሴት ልጅ ሴክስ የሚያስከለክላችሁ ኢቭን፣ ባገባህ ሴትም ሊሆን ይችላል፣ በፍቅረኛ ምንድን ነው የሚለውን ይመልሳል። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ ትካፈላላችሁ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ የሚለውን በተ ተጫኑ አብራቸው የደውል ምልክቷን መጫን ታዲያ እንዳይረሳ ለብዙዎች እንዲደርስ ደግሞ የቪዲዮን ሀሳብ ላይክ በማረግ እንጀምራለን አብራችሁን ቆዩ አንደኛ በሴት ልጅ በትልቁ ሴክስ የሚያስከለክል ጊዜ ያለመስጠት ነው ለማን ለሷ ጊዜ ያለመስጠት ነው ለምን ለፍቅሯ ትኩረት ጊዜ እንክብካቤ እጅግ በጣም ወሳኝ ነገሮች ናቸው። እነዚህ ነገሮች ምን ያደርጋሉ? ለአንተ ያላትን ስሜት ያጠነከራሉ። ላፈቀረችው ወንድ ደግሞ ፍቅሯን ማሳያ መንገድ የሚመስላት ሴት ልጅ ባይዘዌ ሴክስን መፍቀድ ወይም ሴክስን ከምትወደሰው ጋር ማድረግ ነው የሚመስላት። ነገር ግን እነዚህ ነገሮች ላይ ጉለት ካለ፣ ጊዜ ማትሰጣት ከሆነ ምን ታስባለች? እንደማትወዳት። ካልወደድክ ለምንድን ነው እነዚህ ፈቃደኛ የሚያደርገው እኛ ጋር ደግሞ የሆነ ጫና አለች የስነ ልቦና። ለሴክስ የምትሰጡት ቦታ ከፍተኛ እንደሆነ እናውቃለን፣ ባናውቅ ራሱ እናምነዋለን። ምክንያቱም የቀረበኝ የወደደኝ እሷን ለማግኘት ነው ብለን ስለምናምንም ጫና ውስጥ ይከተናል። ስለዚህ ያንን ብዥታ በምን ማጥራት ትችላለህ? ለእሷ ልክ አንተ ሴክስ ብትፈቅድልን እንደወደደች በግልጽ ምንም ጥያቄ የለውም። ታምናለህ አይደል? ስለዚህ እሷም እንደወደድካት እንድታምናት የምታደርገው በምንድን ነው? ጊዜህን በመስጠት ትኩረትህን በመስጠት እና በመንከባከብ ነው። የሚገባትን ትሪትመንት ሳሰጣት በቀላሉ ከምትወዳት ቦታ ከሰጠች ሴት ሴክስን ትፈቅድልኛለች ብለህ ማሰብ ዘበት ነው። አይኖ እኔ በፍጹም አልመክርም፣ ሳታገቡ ሳትጋባ ሴክስ አድርጉ ወይም ሴክስን ፍቃድ ሆናል የሚል ሀሳብ የለኝም። ግን እኔ አለማለት ወይም የኔን ሀሳብ መያዜ ምንም ለውጥ አያመጣም። ሁላችንም ከማግባታችን በፊት ሊሆን ይችላል አሊያም ካላገባል ከጥቂቶች በስተቀር ይህንን ህይወት ጀምረናል። ስለዚህ ይህንን ህይወት መጀመር ከፈለግ፣ የእሷን ፈቃደኝነት ማግኘት ከፈለግ፣ ነገ እንደምታገባት ሊሰማት ይገባል። ነገ አብረሃት እንደምትቆይ፣ ፍቅር የእውነት እንደሆነ ማሳየት የምትችለው ትሪት በማድረግ ነው። በምን በጣም ፖዘቲቭ በሆነ መንገድ በጣም ቀና በሆነ መንገድ ሴት ልጅን ትሪት ካደረግካት የሚገባትን ጊዜ የሚገባትን ትኩረት ከሰጣት በጣም ተራና ቀላል ነገር ሆኖ ይታየታል፣ ለአንተ ሴክስ መፍቀድ። ምክንያቱም እንደምታስደስትህ የልብህን እንደምትሞላና የምትፈልገው ነገር እንደምትሰጥህ ታምናለች ማለት ነው። ያ ማለት ሰጥቶ እንደመቀበል እንደሆነ እንድታምን ታደርጋታለህ። በዛ ላይ ደግሞ ምን አለ ሴክስ ባረገው አይተወኝም፣ ስለወደደኝ ነው እነዚህን ያደረገልኝ የሚል ኢሞሽናል ሰፖርት ከአንተ ካገኘች በቀላሉ ምን ታደርጋለች? ሴክስን ለመፍቀድ ዝግጁ ትሆናለች። ነገር ግን አመልህ የሚቀያየር ከሆነ ድርጊቶችህ ማያዙ ከሆነ ጸባይ ከማይገባት ከሆነ ለእሷ የሰጣሃትን ቦታ ክብር፣ ፍቅር የማታሳያት ከሆነ በፍጹም ሴት ልጅ ሴክስን ልትፈቅድልህ አትችልም። ባለቤትም ተመሳሳይ በፊት የምትሰጣትን ትኩረት፣ ጊዜ፣ እንክብካቤ ሳሰጣት እሷ ደክሟት ለፍታ ልትውል ትችላለች። ዘን ደግሞ የሚገባትን ትሪትመንት የሚገባትን ቦታ፣ ፍቅር፣ ክብር ካልሰጠሃት፣ እመነኝ በጣም ስልቹ በጣም ደባሪ ስሜቷ የቀዘቀዘ ሴት መሆን ትጀምራለች። ነገር ግን የምትወዳት ተመሳሳይ ቦታ፣ ፍቅር፣ ክብር የምትሰጣት ሴት እንደሆነች እንዲሰማት ካረካት ሴክስን በፈለግከው ሰዓትና በፈለግከው አይነትና በፈለግከው ስሜት በቀላሉ ሴት ከሴት ልጅ ማግኘት ትችላለች። ስለዚህ ምንድን ነው የሚያስከለክላችሁ? ችላ ማለት ትኩረት አለመስጠት፣ ጊዜ አለመስጠትና የምትፈልገውን ከአንከ አጥብቃ የምትፈልገውን እንክብካቤ ካላገኘች በቀላሉና ቀለል አድርጋ ጭራሽ ከአንተ ጋር ሴክስ ስለማድረግ ማሰብ ልታቆም ትችላለች ሴት ልጅ። ሁለተኛ በሴት ልጅ ሴክስ የሚያስከለክልህ ትልቁ ነገር የምትፈልገውን ነገር አለማወቅ ነው፣ እሷን አለማወቅ ነው። ብዙ ጊዜ አይ ቲንክ እዚህ ቻናል ላይም ሰርቻለሁ የምትሰሩት ስህተቶች ውስጥ አለማወቅ ነው። የምታቀው አንተ ምንድን ነው የራስን ፍላጎት ነው። ስፔሻሊ ስሜት ውስጥ ከገባችሁ በኋላ የምታቆት ምንድን ነው የራሳችሁን ስሜት ነው። እሷ ምን ትፈልጋለች? ሴት ልጅ እንዴት ነው የምትሰራው? ሴት ልጅ ሴክስን እንዴት ነው የምታየው? ሴት ልጅ እንዴት ነው ይህን የምትረዳው የሚለውን ነገር ለማወቅ መሞከር መቻል አለ፣ ባለቤቱ ሆና ኢቨን፣ በምን ምክንያት ስሜቷን ሊያቀርብ እንደሚችል ለሴክስ የማያቅ እጅግ በጣም ብዙ ወንድ አለ። ያንን የሚያይበት ራሱ በራሱ ፐርሰፕሽን ነው። በራሱ ሴክስን የሚያይበት የሚያስብበትና በሚያውቅበት መንገድ ነው። ኖ በፍጹም እኛ ሴክስን የምናይበት የምንረዳበትና የምናውቅበት መንገድ ከእናንተ ፍጹም እንደሚላይ አሁን በድጋሚ ሌላ ቪዲዮዎቼ ላይ አስረድቻችኋለሁ። ያንን ካወክ ያንተ ሴት፣ የኔ የምትላት ሴት፣ የምትወዳት ሴት ምንድን ነው የምትፈልገው በሴክስ ሰዓት፣ ከሴክስ በፊት ከሴክስ በኋላ ምክንያቱም ዛሬ ሊያልፍ ይችላል። ነገ የሚያስከለክልህ ምንድን ነው? እዚህ ዛሬ የሰራኸው ስህተት ነው። ምናልባት ከሴክስ በፊት አሁን አንዱ ራሱ ትልቁ ሴክስ ካልጀመራችሁ ትልቁ ስህተት በጣም ቅድም በቁጥር አንድ ላይ ያነሳሁት ነው። የምትሰጣት ነገሮች ጊዜ፣ እንክብካቤ፣ ትኩረት እንድትከለከል የሚያደርግልን በጣም የምንፈልገው በዋነኝነት ይሄ ነው። ዘን ደግሞ ይህንን ከሰጣሃት በኋላ የሴክስ ህይወት ከጀመራችሁም በኋላ በሁለተኛው በሶስተኛው ጊዜ ለማድረግ ስትሞክር ብሎክ የሚደረግብህ በምንድን ነው? በሴክስ ሰዓት የምትሰራው ስህተት ነው። በሴክስ በምታደርጉበት ሰዓት የእሷን ፍላጎት አለመረዳት፣ እሷን ፍላጎት ባለመጠበቅ፣ ምንድን ነው የሚለውን ባለመረዳት ይህንን እንዴት ነው የምትፈታው፣ በሚቀጥለው ቁጥር ሶስት ላይ እነግራቸዋለሁ። ነገር ግን በእርግጠኝነት የምነግርህ ሴት ልጅ በትልቁ ሴክስን እንድትከለክል፣ ለሴክስ ፍላጎት እንድታጣ የሚያደርጋት በል ትልቁ ምንድን ነው የእሷን ፍላጎት አለመረዳትና አለማወቅ ነው። እንዴት ታውቃለህ ቆይ ሶስተኛ ሴት ልጅ ሴክስ እንዳትፈቅድልህ ወይም ሴክስ እንድትከለክል የሚያደርግህ ምንድን ነው? አለማውራት ነው በግልጽ ከሷ ጋር። ይሄንም ማለማመድ መቻል አለብህ። በጣም እንደናንተ አደለንም። ባድቶክ የሚባለውን ወይም ሴክሹዋል ሆን ወጣ ያሉ ወሬዎች ማለት ሴት ልጅ በተፈጥሯ ላትወደው ይችላል፣ ላትፈልገው ይችላል። ያ ማለት ሙሉ በሙሉ አደለም። የእናንተን ያክል ፍላጎት የለንም። ያንን አውቃለሁ በእርግጠኝነት ነገር ግን ከምትወደው ሰጋ ይሄንን አለም ራሱን የቻለ አንድ የፍቅር ፍቅር ግንኙነት፣ ሌላ የሴክስ ህይወት እኮ ሌላ ነው። ይሄንን ህይወቷን ማሳመር በዚህ ህይወት ላይ ደግሞ የወንዱ ልጅ ፍላጎት አቅም ታውቀዋለች። ያንም ማረም ማስተካከል ስለምትፈልግ የግዴታ ምን መጫወት አለበት ማውራት አለብህ። በአንዴ ወይም በአንድ ቀን ዘርፍ ዝክ አውራ አይደለም፣ ቀስ በቀስ ግን እንድታወራ፣ ፍላጎቷን እንድትነግርህ፣ የምትጠላው የምትፈልገውን እንድትነግርህ ማድረግ መቻል አለብህ። መናገር ማትችል በጣም ምታፍር ዝምተኛ ነህ ብለህ ካሰብክ በእርግጠኝነት የምነግርህ ነገር ቢኖር ሰዎች ስሜት አላቸው። ስሜታቸውን የሚገልጹበት የተለያዩ መንገዶች አሉ። እሱን ማስተዋል ግድ ይልሃል። አይኖ ፎከስ ማድረግ ላይ ትኩረት መስጠት ላይ ወይም እንደዚህ መከታተል ላይ ጎበዝ ላትሆን ትችላለህ። ነገር ግን የምትፈልጋት ሴት ከሆነች የምትፈልገው እና ደግሞ በጣም ያዝናናችሁና የምትወዱት ነገር እንደሆነ አውቃለሁ። ለዛ ነገር ደግሞ ትንሽ ኢነርጂ ብትከፍል ምንም ማለት አይደለም። ትንሽ ፎከስ ብትከፍል ምንም ማለት አይደለም። ስለዚህ የግዴታ ግን ምን መሆን አለበት? ማውራት አለብን። እኛ ከማን ጋር የምናወራው? ከሶስተኛው ወገን ጋር ከቤስት ፍሬንድ ጋር ነው የምታወራው። ከሆኑ ሰዎች ጋር ሴክስ ላይፍ ታወራለህ፣ ስለ ፍላጎት ታወራለህ። እሷ እንዲህ ናት፣ እንደዚህ አትመቸኝም፣ ቆርምቢ አለችኝ ብለህ ታወራለህ። ወራዋጣስ እሷስ። በቃ እኛን ተው እሺ። ሁላችን አንተ የመረጥካት ሴት ስለ እሷ ይሄ ጉዳይ የሁለታችሁ ነው። ሁለታችሁ መፍጣት ሁለታችሁ የምታረጉት ነገር ነው። ለማውራት ለማስወራትና ለማውቅ ራስህን ትተህ የእሷን ፍላጎት እሷን ፍላጎት ካወቅክ እኮ አንተ ካሰብከው ወይም ካለምከው ዓለም ውጭ ትወስድሃለች። ከማጠብቀው ውጭ ትሆናለች። ምክንያቱም ምክንያቱም ከወራሃትና ከወራችን ነፃነት ይመጣል። በነፃነት ውስጥ ስሜት ግልጽ ይወጣል። ነፃ ሲሆን ሰውነታችን ታውቃላችሁ፣ አይምሯችን ነፃ ሲሆን ነው የሴክስ ህይወታችን ማማር መጣፈጥና ደስ ማለት የሚችለው። ስለዚህ አስወራት፣ ለማውራት ሞክር፣ ለመፍታት ፈልግ። የሁለታችሁን ሳይሆን የእሷን ስፔሻሊ ካወክ ነግሬ ያለው ዋናው እሷ ጋር ያለው እሷ ነፃ እንድትሆን ታደርጋታለህ። ነፃ ከሆነች ደግሞ ሌላው ቀላል ነው የሚሆነው። በትልቁ የሚያስከለክልን የእሷን ፍላጎት አለማወቅና አለመረዳት ነው። ያንን ለማወቅና ለመራት መፍትሄው ምንድነው? ማውራት፣ መወያየት፣ ለማወቅ መሞከር፣ ትኩረት ማድረግ መቻል አለብን። አራተኛው ወንዶችን ሴክስ የሚያስከለክላቸው በፍቅረኛቸውም ሆነ በሚስታቸው ንጽህና አለመጠበቅ ታቃላችሁ። የሴክስን ፍላጎት ከሚያነቃቃ ወይም ለሴክስ ፍላጎት ከሚያሳድርበት አንዱ ነገር ደስ የሚል ጠረን ጥሩ የሆነ ይሄ፣ እንዴት ፊዚካል አትራክሽን ሲኖር ነው አይደለ? ያንም ፊዚካል አትራክሽን ከሚያመጡት ወይም ፍለርት እንድታደርግ፣ እንድታሳብብ፣ እንድትማርክብ ወይም እንዲነቃቃ ሰውነቷ የሚያደርጋት ምንድን ነው? ጥሩ መዓዛ ወይም ጥሩ ጠረን ነው። ቀላል አርጋችሁ ልታየ፣ ወንድ አደላው ልትል ይችላል። ስለዚህ ወንድ ከሆንክ ላብላብ መሽተት የለብም። ወንድ ስለሆንክ ስራ ቦታ ብትውል በቃ የራስን ንጽህና መጠበቅ ራስን መንከባከብ እኮ ግድ ይላል። ይሄ ሴት የሚያደርግ ነገር አይደለም፣ አልያም ደግሞ ከወንድነትን ያወርድ ነገር አይደለም። ይልቅ ጥሩ የሆነ ማራኪ የሆነ ነገር የሚፈጠር ነው። ስለዚህ ንጽህና አለመጠበቅ እጅግ በጣም ነው። አንተ እውነት እንነጋገር በራሳችን አሁን ማየት እኮ እንችላለን። ገባሪ ይጠረን ካላት ራሷን አጠብቅ ከሆነ ፍላጎት ይኑር እኮ ፍላጎትን ታጣለ ካልጠጣ የራስን ራስን ቃልሳት ከበስተቀር ጥሩ ጠረን ከሌላት ራሷን ከማጠብቅ ሴት ጋር መተኛት ሆነ ሴክስ ማረገር ፍላጎት ብዙ ላይኖራችሁ ይችላል። ራሳችሁን ካልሰጠችሁ በስተቀር ስለዚህ ምን ያስፈልግሃል? ራስን መጠበቅ መንከባከብ፣ ቦዲህን ሊሆን ይችላል፣ ጠረንህን ሊሆን ይችላል፣ ዋቴቨር፣ ንጽህናን የተመለከተም ነገር ሊሆን ይችላል፣ የስነ ልቦናም ሊሆን ይችላል። በእነዚህ ነገሮች ላይ ጠንቃቃ መሆን መቻል አለብን። ውብ ስትሆን ማራኪ ሲሆን ማዛክ አንተ አስተሳሰብህ ንግግርህ አንደበት በሚወጣ ቃ ሴት ልጅ ሴክስ ልትከለክል። ቡሊ ካደረካት ያን ነገር ጠራር ካረከባት እኮ ታጣለች፣ ስሜቷ ፍላጎቷ ታጣለች። ስለዚህ ራስህ ስነ ከቃላት አንስቶ ከፊዚካል አንስቶ ከስነ ልቦናዊ ኮንዶች አንስቶ ሊሆን ይችላል በሁሉም ነገር ላይ ምን መሆን አለበት ራስህን የምትጠበቅ የምትንከባከብ ጥሩ ማዕዛ ያለ ጥሩ ፊዚካል ያለ ጥሩ አስተሳሰብ ያለ ሰዎችን አሁን ሴት ልጅን የሚያነቃቃ ሊሆን ይችላል። ፍላጎት እንዲኖራት የሚያደርጋትን ጥሉ ቃላትን በመናገር ሊሆን ይችላል። ያ ፖዘቲቭ ማይንድ ሊኖር ይገባል። እነዚህ ካሉ ሴት ልጅ በቀላሉ ለሴክስ ፈቃደኛ ልትሆን ትችላለች። አትራክሽን አለዋ፣ ስበት አለው፣ ፍላጎት ያነቃቃል። ይህንን በማድረግ በቀላሉ ከሴት ልጅ የሴክስ ፈቃደኝነትን ልታገኝ ትችላለህ። አምስተኛው ከሴት ልጅ የሴክስን ፍቃድ የማታገኝበት ትልቁ ምክንያት ወይም ሴት ልጅ ሴክስ እንድትከለክል የሚያደርጋት አንተ ፍላጎት የአንተ የፍላጎት አይነት ጉጉት ቆር፣ ምን ያህል ፈልጓል የሚለው ነገር በጣም ከተንጸባረቀ፣ በጣም ከጓጋ፣ በጣም ፑሽ ካደረካት ታጣለች ፍላጎት። ምክንያቱም መንገብገብ መቸኮል መንቀሽቀሽ ነው የሚታያት። ያ ደግሞ ዝም ብሎ እንዳልመጣ የኛ ስነ ልቡ ነው ወይም የእኛ ተፈጥሮ የሆነ ዲቴክት የሚያደርገው ነገር ስለዚህ ምን ማድረግ አለብህ? ጊዜ ልሰጣት ይገባል። ባለቤቴ ናት እኮ ልትል ትችላለህ። ባለቤትህ ማናት? ምን እያደረገች ነው ያለችው? ምን አይነት ሙድ ላይ ናት? በቃ አንተ ፍላጎትን፣ መጓጓትን፣ ጉጉትን ካየች ራሱ ምናልባት ላክብርለት ራሱ ብትል ምን ሆኖ ልትል ትችላለች። የምታደርገው አክሽኖች የምታሳያት ነገሮች ምክንያቱም የምንፈልገው ይሄ ፎር ፕሌ የሚባለው ነገር ስለምትሰሩት ስተስ ነግሬያት፣ በዛ ላይ የሚያንፀባርቁ ነገሮች አሉ አይደል? ያንን ታጣለች። ያ ከሌለ በችኮላት በጉጉት ምናምን የተነሳ የምጣሁን እኛ መረዳት ያለብን ነገሮች አሉ። አሁን እናንተ የመጀመሪያ ዙር ላይ ልትፈጥኑ እንደምችሉ ልንረዳችሁ ይገባል። ከጨረሳችሁም በኋላ እረፍት እንደምትፈልጉ ትንሽ ማረፍ እንደምትፈልጉ ልንረዳችሁ ይገባል። የምትፈልጉትን ነገር ከ የሆነ መረዳት ያለብን ወንዶችንም እኮ አለ ነገር ግን ስትንቀሸቀሽ፣ ስትቸኩል፣ ስትንገበገብ ሙሉ በሙሉ ምን ይሆናል እሱ የእሷ ፍላጎት ያጣል እንደሆነም ጭራሽ ወደ ምን ትቀየርባለች? መሰለኝ አንተን የምታይበት የምታውቅበት፣ የምትረዳበት መንገድ ደባሪ ታረግባታለህ። ለዛ ነገር ብቻ ትኩረት እንደሰጠ ለሷ ሳይሆን እንደሆነ እንድታስብ ታረጋታለህ። በተለይ ደግሞ ገና ፍቅረኛ የሆነችን ሴት በጣም ትግስተኛ መሆን መቻል አለብን። ከቻልክ ስለ ሴክስ ማውራት የለብም። ከቻልክ የሴክስ ኢሹ የሚነሳበትን ጊዜ መምረጥ መቻል አለብን። የሆነ ጊዜ መውሰድ አለብህ። ምክንያቱም የምን ትሰጣታለህ፣ ሴኪር የሆነ በአንተ ላይ የሚሰማት በቃ የደህንነት ስሜት ትሰጣታለህ። በዛ መንገድ ነው ልታገኘው የምችለው። መቸኮል፣ መንገብገብ፣ ለሴክስ ያለ ፍላጎት በጣም ከፍተኛ እንደሆነ፣ በሱ ደስተኛ እንደሆን፣ እሱም ማድረግ እንደምትፈልግ ያን ጉጉትን ካወቀች ከተረዳች፣ ሆን ብላ እምትከለከል ትችላለች። ምክንያቱም የምታሳድደው የምትፈልገው ነገር ከታየብ አንጻ በሀ ይልፋ ትልሃለች ስለዚህ ኩል መሆን መረጋጋት፣ የሆነ ወንድነት ማየት ቆራጥ መሆን እንደዚህ አይነት ነገሮች እንደማያደርጉ ከሰጠችን እንደምትቀበል ወይም እሷ ፈልጋ ስታደርገው ኢንጆይ እንደምታደርገው ማወቅ መቻል አለብን። እሷ ፍላጎት ይኖራት አይኖራት ኢንተረስት ይኖራት አይኑራት ምን ሳታቅ ዝም ብላ እንደምትጎገም እንደምትፈልግ ለራስ ብቻ በትንት ምትል ከሆነ በቃ አንተን የምታይበት መንገድ ራሱ ልክ ላይሆን ይችላል። ስለዚህ ምን ያስከለክላታል? በጣም ከፍ ያለ ፍላጎት ጉጉት ለዛ ነገር ያላችሁ ታታሪነት በጣም ያስከለክላችኋል። ሐሳቤን ከወደዳችሁ ከተቀማችሁ እና ከተቀበላችሁ ለኔ በላይ ከሳውቅ ለሌሎች ይጠቅማል ብላችሁ ካመራችሁ ሼራ ነው። እኔ ኔታቹ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስከመጣች ሰላም።